ተነጥቆ በጫማ ተጠርጓል። የእኛ ትዕግስት ሄዶ፣ አሁን የሸሪአ አልባሶቻችን እንድናወልቅ በይፋ በአደባባይ ታውጆብናል። ህብረተሰብ ድሮ በአስሮዎች በተለመደ መልክ እንዲፈናቀል ቋንቋውን አዙረው አሁን አዙሮ መጥቶ ብናል። ሂጃብ ስንል በነገራችን ላይ ንቃብና ሂጃብ ብለው የሚለዩ ሰዎች አሉ። ማን ነው የለየላቸው? ይቆኛ ድርሻ ነው። የሂጃብ ነው ንቃብ ነው። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው የለየላቸው? ባለሙያ ታለ። ሂጃብ ፈቅደናል፣ ንቃብ አንፈቅድም። ሂጃብ እና ንቃብ ምንድን ነው ትርጉሙ? ሂጃብ ምንለው እኮ አጠቃላይ ሁለመናውን የምሰጥር ማለት ነው እንደ ሸሪዓ አባባል። በአንድ ሴክተር በሁለት ሴክተር የምደርስብንን ግፍና ጮኮና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ኅብረተሰብ ሊያረጋግጥላችሁ ወዳለሁ። ውድ ወንድሞቻችን፣ ዜጎቻችን ዛሬም እንደ ወትሮ ከናንተ ከእናንተ ጋር መገናኘት የፈለግነው እጅግ በጣም የምንወደውና የምንተገብረው እውቀታችን የምንቀስምበት አትን የነበረውና በዚሁ በቀና መንግስታችን በለውጥ መንግስታችን ያገኘነው እድል በቁጭት ለመከታተልና ለመጠቀም ለመተግበር እየተገረን በአለንበት እንቅፋቶች በየጊዜ ስፈራራቁብን የነበሩና በትግስት በመቻቻል በሚለው መቻቻል የምትለዋን ቃል ትትን ነበረ። በዚህ በለውጡ መንግስት መቻቻል ማለት ትርጉሙ ለእናንተ መተርጎም አያስፈልግም። አንዱ ተሸካሚና አንዱ ተሸካሚ ማለት ነው፤ ያ የለም። ወቅቱ የእኩልነትና የሙሉ መብት መጠቀም ስለሆነ፣ ሆኖም ግን በትምህርት ሚኒስትር በኩል የሚመጣብንን በመቻቻል ነው እኛ ያሳለፍነው። በመቻል በመቻል ነው ያሳለፍነው እኛ እንደ ሙስሊም እንደ ኢትዮጵያ ሙስሊሞች የት እንደ ነበርንና ከየት እንደመጣን ምን ስንባል እንደነበርን ሁሉ ሁላችንም ወደኋላ ኋላ ስንመለከት እናስታውሳለን ያለፉትን ቁስሎች እንድነካኩ አንፈልግም። ያለፉትን ቁስሎች እንዲያስታውሱንም አንፈልግም። ምክንያቱም የለውጡ መንግስት መድኃኒቱን ሕክምናውን ይዞ መጥቶልናልና በክቡር ጠቅላይ ሚኒስትራችን የምንመራ መንግስት መዳኑትን ይዞ ስለመጣልንና መብቶቻችን ቀን በቀን እየተጠቀምንበትና እየተከበርንበት በአልንበት ወቅት በተወሰኑት ሚኒስትሮች በተወሰኑት ሌላው ከልሳልነካ በትምህርት ሚኒስትር እየተደረሰብን እየተደረገብን ያለን ከትምህርት ገበታ እንድንባረር ተባረናንን ተፈንቅለናን። ሴት ልጆቻችን ለወደፊት ሀገር ትመራለች ብለን የምንጠብቃቸው ጥሩ ውጤት ያወጡ ሁሉ ከፈተና ገበታ ተባራለች ተፈንቅላለች ተፈናቅላለች ከትምህርት ገበታ መፈናቀል ብቻ ሳይሆን መብታቸው ተረግጦ በአንዳንድ እስላም ጠል አስተማሪዎች ሻሻቸው ከራሳቸው ከጭንቅላታቸው ተነጥቆ በጫማ ተጠርገዋል፣ በጫማ ተረግጠዋል። እያየን እያወቅን መቻል የምችለውን ይዘን መቻቻል የምንለው ሌላ ቦታ ቀርቶ እዝች ላይ ችልን ዘመናትን አሳልፍናል። ሰላት ቦታቸው ላይ የከብት አዛባታ ሰብስቦ ተጥሎባቸዋል። እያየን ለመቻል አሳልፍ ሁሌ ከትምህርት ገበታቸው ሴት ልጆቻችን ሸንቃቸው ማስገደዳቸው ሂጃብ ምክንያት ከትምህርት ገበታቸው ሲፈናቀሉ እያየን እየሰማን፣ አቤቱታ እየጎረፈ ሕዝቡ እየለቀሰ ብቸኛ ተቋማችን ነውና አቤት እያሉ ጆሮ ዳባ ሆነን እስኪ ሰላም ይበልጣል። በዚህ በተለይ በቀና መንግስታችን ላይ አጀንዳ በፍጹም መፍጠር አንፈልግም፣ እንዲፈጠርም አንፈልግም። ብዙ ደስታዎች፣ ብዙ ለውጦች፣ ብዙ እድገቶች እያየን ነው። እናግዝ በሚል ሌሎች በፈጠሩት ምክንያት መንግስታችን ላይ አጀንዳ ላላ መፍጠር ችለን ዛሬ ደርሰናል። የኛ ትዕግስት ሄዶ አሁን የሸሪዓ አልባሶቻችን እንድናወልቅ በኢፋ በአደባባይ ታውጆብናል። በዚህ ምክንያት ደግሞ ከትምህርት ገበታ ሙስሊሙስ ህብረተሰብ ድሮ በአጽሬዎች በተለመደ መልክ እንዲፈናቀል ቋንቋውን አዙሮ አፉን አዙሮ መቶብናል። ድሮ ታችኛው ሰርተፊኬት ለመቀበል እንኳን ስም እንዲቀየር ይገደዳል። ሁላችሁም ታቃላችሁ አውያ ስቀርና እኩልነት መተዋል በምንልበት ሰዓት አፉን ቀይሮ ማንኛውም ሴት ሙስሊም ሂጃቧን ለብሳ፣ ሂጃብ ስንል በነገራችን ላይ ንቃብና ሂጃብ ብለው የሚለዩ ሰዎች አሉ። ማን ነው የለየላቸው? ይቆኝ ድርሻ ነው። ይህ ሂጃብ ነው፣ ይህ ንቃብ ነው። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው የለየላቸው? ባለ ሞያ አለ? የትኛው ሸቃ ፍርድ ቤት ነው? የትኛው ደግሞ መድርስ ነው ንቃብና ሂጃብ ለይተው የሰጣቸው ከየት እንደሚያመጡ አናውቅም። የራሱ ጣቃ ቀብነት ነው። ሂጃብ ፈቅደና ንቃብ አንፈቅድን። ሂጃብና ንቃብ ምንድን ነው ትርጉሙ? ሂጃብ ምንለው እኮ አጠቃላይ ሁለመናውን የምንሰትር ማለት ነው፣ እንደ ሸሪዓ አባባል። በዚህ ምክንያት ዛሬም አፉም ቀይሮ የመጣብንን ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንዲገለሉ መፍቀዱ ይበቃል ብለን ዛሬ ወደዚህ ድብቅ ብልናል። ምክንያቱም እርግጠኛ ነን መንግስታችን ሙሉ ለሙሉ መብታችን አክብሮ አስከብሮልን በአለንበት ሰዓት በአንድ ሴክተር በሁለት ሴክተር የምደርስብንን ግፍና ጮኮና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ሕብረተሰብ ሊያረጋግጥላችሁ ወዳሉ ይህንን ስንል ትምህርት ሚኒስትር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለገ የሚጫወትበት አጋጣሚ አንፈቅደውም። ይህንን ስንል ትምህርት ቤታችን የተከበረ ፖሊሲዎች የተከበሩ የትምህርት ፖሊሲ ሙሉ ለሙሉ ስንቀበል ከሸቃጭን ጋር የማይሄዱትን የምቃረኑትን በፍጹም የማንቀበልና ለመስተካከል የምንታገል መሆኑ እየገለጽን ትምህርት ሚኒስቴሩ ይሄንን አውቆ ከዚህ በፊት የነበሩት የትምህርት ፖሊሲዎች የተቀየሩ መዓት እያሉ እውነትን ህጃብን ወይንም ንቃብን የሚከለክል ፖሊሲ ከአለ ማስቀየርን ለምን ተሳነው? ለምን ሌሎቹን አስቀይረዋልና ይሄ ሌላ መልእክት ያለው ስለሆነ እኛ ኢትዮጵያ ሙስሊሞች ፍጹም ሰላም ወዳጆች፣ ፍጹም ሰላም አክባሪዎች፣ ፍጹም ደሙ የመንግስታችን ዓላማ ተቀባዮች መሆናችን እየታወቀ በተለይ በዚህ ሰዓት ይሄ አጀንዳ መነሳቱ ለምን እንደተፈለገ መንግስታችን ወደ ምርጫ ፍቱን መልሶ እያሰባበረ በአለበት ይሄ አጀንዳ ሆኖ እንዲነሳ ለምን እንደተፈለገ ራሱ አናውቅም። ምርጫችን ለወደፊት በሰላም፣ በፍቅር፣ በክብር ያለ ያለጫቅታ እንዲያርግ ስለምንፈልግ ማንኛውም አጀንዳ ከምርጫችንም ጋራ ማለት ምርጫችን ስንል ኢትዮጵያ ብሔራዊ ምርጫ ማለታችን ነው እና ልክ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ሰላማዊና ፍትሃዊ የሆነ መልኩ ምርጫውን እንደጨረሰ ሁሉ የመንግስታችንም ከዛ ይ በበለጠ መልኩ በሰላማዊ መልክ እንዲያልቅ ስለምንፈልግ ማንኛውም አጀንዳ እዚህ መሀል ስለማንፈልግ ትምህርት ሚኒስቴር ከዚች ሰዓት ጀምሮ ልጆቻችን በሰላም ትምህርት ቤታቸው ገብቶ ተምሮ እንዲወጡ ያስተላለፈውን መልእክት እንዲመክን በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ለመጠየቅ ወዳለሁ። እስከ መጨረሻ ተከታትሎ የሚያስጨርሱ አስራ ሰባት አባላት ያሉበት ግብረ ኃይል ወይም ኮሚቴ ከሁሉም ባለድርሻዎች የተውጣጡ የተዋቀሩ መሆኑን በዚህ አጋጣሚ ልገልጽ ወዳለሁ። በእኛ በኩል ከትምህርት ፖሊሲው ውጭ ምን ሰራው ነገር የለም። በትምህርት ፖሊሲው ሂጃብ መልበስ የተከለከለ ነገር የለውም። ሂጃብ ማንም ሰው መልበስ ይችላል። በንቃብና በሂጃብ መካከል ያለው ልዩነት ይታወቃል። የሴኩሪቲ ኢሹ ስላለው ሰው ማንነቱ ሳይታይ ትምህርት ቤት ውስጥ መግባት አደጋ ሊፈጥር ይችላል በሚል ከሱ ውጪ በሂጃብ ደረጃ የተከለከለ ነገር የለም። ማንም ይሄ ይሄ ይሄ የሚከለክለው አዋጅ ይሄ የሚከለክል ደንብ የለም። ይሄን የሚከለክል መመሪያ በትምህርት ሚኒስቴር በኩል ይወጣ ያለ ሶ ይሄ ይሹ አይደለም። ለምን ይሹ እንደሚሆን እርግጠኛ አይደለሁ። ሌላ እንትን ምክንያት ከሌለው በቀር በዚህ በኩል የሙስሊም ወገኖቻችን ኃላፊዎች መጥተው ተነጋግረን ተወያይተን በዚህ ላይ ግልጽ የሆነ አቋም ትምህርት ሚኒስቴር ያለ ሶ ይሄን ያልተረዱ ካሉ እንዲረዱ እንፈልጋለን። በጸሎትንም እንትንም በሚመለከት ኦርጋናይዝ በመንግስት በፌዴራል መንግስት ደረጃ ያሉ ተቋማት ኦርጋናይዝድ የሆነ የሃይማኖት እንትን በእነኚህ ተቋሞች ውስጥ አይደረግም ይላል እንጂ በግለሰብ ደረጃ ማንም ሃይማኖቱን እንትን የማድረግ መብት አለው። ሰው እነኚህ ሕግ ስለሆኑ ክቡር ፓርላማው የሚያውቃቸው ስለሆኑ ያልታወቀ ነገር እንደሆነ ለህብረተሰቡ